አንድ ሀገር ወደብ ሲኖራት የምታጓጉዛቸውንም እቃዎች እንዲሁም ደግሞ የወደቡን ክራይ በዘጠና ፐርሰንት ሚሊየንስ ኦፍ ዶላርስ ስለሆነ ወጪ የምታደረግባቸው ያለዛ ክራይ ይሄን ይቀንስላታል ኢምፖርት ኤክስፖርቱ ማለት ነው። ይህ የትውልድ ቁጭት ኢትዮጵያ በቀይ ባህር ካላት ጂኦግራፊ አቀማመጥ በቀጠናው ካላት ሚና አንጻር የበርካታ ሀገራት የጂኦ ፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የዳር ተመልካች ሆና አገልግሎት ለማግኘት የምታፈሰው ረብጣ ገንዘብ የፈጠረው ስሜት ነው። ዳሩ ግን የኢትዮጵያ ታሪክ ሲገለጥ ከቀይ ባህር ጋር ተያይዞ እናገኘዋለን። ኢትዮጵያ የቀይ ባህር ተጋሪ የነበረችና አሁንም ቢሆን በቀይ ባህር እርቀት የምትገኝ ወሳኝ ሀገር ናት። ለዚህ ነው የባህር በር ባለቤት ለመሆን ኢትዮጵያ እየሰራች የምትገኘው። ኢትዮጵያን ምናየው በዚህ በአራቱ ቢያዝ በመቶ ዓመት ታሪክ ውስጥ ስንመለከት ከባህር ባለቤትነት ወደ ባህር አልባነት የተጓዘ ነው። ከአጼ ሚኒልክ ጀምሮ እስከ ኢህአዴግ ጊዜ ነበር ማለት ነው። እንግዲህ በዚህ መሀል ውስጥ እንግዲህ ኢትዮጵያ ባህር የማግኘት ባህር የማጣት በፊት ባህር ያለመኖር ይሄ ኔሽን ቢልዲንግ ሲሰራ ፖስት ኮሎኒያል ስቴት ስክራምብል ፎ የአፍሪካ መቀራመት ምናምን ጊዜ ላይ ኢትዮጵያ መጨረሻ ላይ ይዛ የተገኘችው ቅርጽ ባህር አልባ አድርጓት ነበረ። ይህንን ግን በጥበብ ነው በጣም አይ ኃይለሥላሴ ኤርትራን አስገብተዋል። በዲፕሎማሲ ነው። የኢትዮጵያ ዲፕሎማሲ ሲነሳ ይህ መነሳት ያስፈልጋል። በጥበብ ከአውሮፓ ጋር ከአሜሪካ ጋር ተስማምተው ኤርትራ እኛ ጋር እንድትገባ አደረጉ ማለት ነው። የኢትዮጵያ የባህር ባለቤት ነች። ኢህአዴግ ደግሞ የጥበብ ክራይሲስ ደረሰበት እንበል መጣል የለበረ ካርድ ጣለ። ኢትዮጵያ ከሶስት አስርት ዓመታት በላይ ከቀይ ባህር ርቃ ቆይታለች። ይህም ከፍተኛ የሆነ ኢኮኖሚያዊ ጫናን አሳድሯል። ምንም እንኳን የባህር በር መኖር ያለውን ኢኮኖሚያዊ ፋይዳ አነሳን እንጂ የባህር በር ለኢትዮጵያ የደህንነትና የሉዓላዊነት ጉዳይ ነው። እስካሁን ያጣ ነው፣ ከኢኮኖሚና ከእድገት ጋር በተያያዘ ነው የተጎዳ ነው። አሁን የሉዓላዊነት ጥያቄን ያስከተለብን በ ሰላሳ ዓመት ውስጥ እንኳን ያጣነውን ከመለካትና ያጣነውን ጉዳት የኢኮኖሚ የብዙ ነገር ማጣቶች ሳይሆን አሁን የመተንፈስ ያለ መተንፈስ ጉዳይ ስለሆነ እዛ ደረጃ ላይ ስንደርስ ባንናል። ቀይ ባህርን ጠፍጥፎ የሰራው ማንም አካል ያገ የለም። በዓለም ሕግም ቀይ ባህር የዓለም ሀብት ነው። ለቀይ ባህር የሚገባቸው ሀገሮችና ቅርብ የሆኑ ሀገሮች የመጠቀም መብታቸው በተባበሩት መንግስታት ሕግ የጸደቀ ነው። ስለዚህ የዓለም ፍጻሜ ይመጣል እንጂ ኢትዮጵያ ያለ ባህር በር ከዚህ በኋላ ቀጢ ማለት ህልውናሽ ታፍኖ ነው ይጠፋል ነው። ምንጠፋ ከሆነ ደግሞ እንዳንጠፋ የምናደርገው ጥረት የሚያጠፋና ጠፋ የሚሰለቅጠው ነው፣ አካል ሊሰለቅጥ ይችላል። ከዚህ ያለፈም አቅም እንዳለን መረዳት ድክመቶቻችን ብቻ ስለተናገር ደካማንን ማለት አይደለም። ጠንካራ አቅምም እንዳለን መረዳት ይጠይቃል። ቴክኖሎጂ አለ። ብዙ ነገር ማስገባት ይኖርብሻል። ለዲቨሎፕመንት የሚፈለግ ለልማት የሚፈለግ ለጦርነት የሚፈለግ ለሳይንስና ለሁሉ ነገር አለም ላይ እንግዲህ እውቀት ተደብቆ ነው፣ ሳይንስ ተደብቆ ነው፣ መሳሪያ ተደብቆ ነው አንዱ ሀገር ከሌላው ሀገር የበላይ የሚሆነው። ባህር የሌለው ሀገር ማለት ደግሞ በቃ በሌሎች ላይ በጣም ጥገኛ የሆነ ትልቅ ሆኖ ግን ትንሽ የተደረገ ማለት ነው። ከፍተኛ ያለ ባህር የሚኖርበት አልሆነም። በቃ ያለንበት በታሪክ አጋጣሚ ያጣነውን የባህር በር ጉዳይ ዛሬ ላይ መሻታችን ወይንም መፈለጋችን ራስን የመሆን ራስን የመፈለግ ከራስ ማንነትና ከራስ ታሪክ ጋር የመታረቅ ጉዳይ ነው። በአጭር ጊዜ ውስጥ ይሁን በረጅም ጊዜ ውስጥ በፊትም ትልቅ ሚና ያላትና ሪጂናል ፖወር የመሆን እድለው ከፍተኛ ነው። በዚህ አካባቢ ኢመርጅ ያደረጉ ያሉ ከአረብ ሀገራት እየመጡ ሪጂናል ፓወሮች አሉ። ከነሱ ጋር መገዳደር የምትችል ናት። ከአሜሪካ ጋር ፓርትነር ነበረች ድሮም። ከራሻ ጋር መጣ መልካም ግንኙነት ነበረ፣ በደርግ ጊዜ ከአሜሪካ ጋር በልስላሴ ጊዜ እንዲሁም ከራሻ ከአሜሪካም ጋር በኢህአዴግ ጊዜ፣ አሁን ደግሞ ከሁሉም ጋር ኢትዮጵያ ሁሉም የሚፈልጋት ሀገር ናት። እድል ነው። በቃ ይህ መታደል ነው። ከዓለም ላይ ሶስት ካሉ ሀገራቶች ውስጥ ሶስተኛ ደረጃ ላይ የዲፕሎማቲክ ሴት የሆነች በጣም ወሳኝ ሀገር ስለሆነች በዚህ ፕራግማቲክ ዲፕሎማሲ በመከተል በእርግጥ ደግሞ ያጣነውን ባህር ማግኘት የሚያስችል አቅም፣ የዲፕሎማሲ፣ የሁሉም ነገር አቅም አለን። የቀጣናውን አሰላለፍ፣ የቀጣናውን ፖለቲካ፣ የቀጣናውን ዲፕሎማሲ፣ የቀጣናውን ኢኮኖሚ፣ የቀጣናውን ወታደራዊ አቅም ጠንቅቀን እንረዳለን። የቀጣናውን የወታደራዊ አቅም ሀይል ሁሉ፣ ባህሉንና ካልቸሩን ሁሉ እናቃለን። ለዚህ በብዙ እጥፍ የሚበልጥ አቅም እንዳለን ደግሞ ይታወቃል። የኢትዮጵያ አንዱ ጦርነቱ ሆኖ ሲ እንደ ታሪክ የመጣው ለጎረቤት ያላት ክብርና ዋጋ አጋ ነው። የጎረቤት ጥቅም ማለት ነገም ሆኗ ነው። ህልውናችን ከተ አደጋም ተጋለጠ ከሆነ ሌላ አቅም እንዳለን ታሪክ ይነግራቸዋል፣ ይነግራችኋል ብዬ ያስባለሁ። ቀይ ባሕር የኢትዮጵያ ከፍታ ለዓለም ሁሉ የገነነበት ነውና ከኢትዮጵያ ታሪክ ከቶም መነጠል አይቻልም የሚለው የዚህ ትውልድ አቋም ነው። ከዚህ በኋላ ኢትዮጵያ ያለ ባህር በር ኑሪ የሚል ዓለም ካለ ያ ዓለም ፍትሐዊነት የጎደለው አቅም እያየ ሚዛን እያየ ወቅት እያየ የሚፈር የሚወስን ቢሆንም የሚደግፍና የሚነሳ ቢሆንም እኛ ግን በራሳችን ወሰንን እኮ አለማግኘት አንችልማን አለማሳካት አንችልማን ያለ ባህር በር መቀጠል አንችልማን። ስለዚህ ለምን ያ የሶስተኛው የዓለም ፍጻሜ አይመጣም? እኛ ያለ ባህር በር መኖር አንችልም ብለን አቋም ላይ ከደረስም በኋላ ይሄ አለም ይሄን ጥያቄ ገፍቶ መቀጠል አይችልም። ቀጣናው ጥያቄውን ገፍቶ መቀጠል አይችልም። አህጉሩም እዚህ ጉዳይ ላይ ሚኒያ ልጫወት ቢል ሰሚ አይኖረውም። ሰሚ የሚኖረው የእኛን መስማት ሲጀምር